የሳውዲ አረቢያ መንግስት በቅርቡ በሀገሪቱ የመኖሪያና የስራ ፈቃድ የሌላቸው ዜጋዎች ከመጋቢት ሃያ ጀምሮ በዘጠና ቀናት ውስጥ ወደ ሀገራቸው እንዲመለሱ መግለጫ ማውጣቱ ይታወሳል። በመሆኑም መንግስት በሳውዲ የሚገኙ ዜጋዎች በሰላም ወደ ሀገራቸው እንዲመለሱ ጥረት እያደረገ ይገኛል። በሳውዲ አረቢያ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር አሚን አብዱል ቃድር በዚህ ጉዳይ ላይ ማብራሪያ እንዲሰጡን እዚህ ስቱዲዮችን ጋብዘናቸዋል። ኳን ደህና መጡ አምባሳደር። እንደናቆያችሁ እንግዲህ በቅርቡ የሳውዲ መንግስት የምህረት አዋጅ አውጥቷል። ባለፈው መጋቢት ሀያ ማለት ነው። እና ምንድን ነው የዚህ የአዋጅ ይዘቶቹ ምንድን ነው? እነማንን ነው የሚያካትተው? ምን ምንድን ነው የሚያካትተው? አፈጻጽሙስ ምንድን ነው? እሱን ግልጽ ቢያደርጉ መልካም። እንግዲህ ሁላችሁንም ከዚህ በፊት የአገራችን ሚዲያዎች መጋቢት ሀያ ይህ ምህረት አዋጅ እንደተጀመረ ያው ለህዝቡ ተገልጿል በዋናነት የሳውዲ አረቢያ መንግስት ማርች 29 ወይም ደግሞ በእኛ መጋቢት 20 2009 የዚህን ለ90 ቀናት ወይም ደግሞ ለሶስት ወር የሚቆይ የምህረት አዋጅ አውጥተዋል። ይሄ እንግዲህ በንጉሱ ልዩ ትዕዛዝ ነው ይሄ የምህረት አዋጅ የወጣው። ከዚህ አንጻር የምህረት አዋጁ የሚመለከታቸውና የሚያጠቃላቸው በሳውዲ አረቢያ የሚኖሩ የውጭ ሀገር ዜጎች ሁሉንም ነው የሚመለከተው ኢትዮጵያኖቹንም ጨምሮ ማለት ነው እና ከዚህ አንጻር ይሄ የምህረት አዋጅ የስራና የመኖሪያ ፍቃድ የሌላቸው የውጭ ዜጎችን ሁሉ የሚመለከት ነው። ስለዚህ ከዚህ አንጻር ይሄ የምህረት አዋጁ በዋናነት የታወጀው አገሪቱን ከህገ ወጦች ነፃ የማድረግ የሚል ብሔራዊ ዘመቻ ነው። ከዚህ አንጻር በእነሱ በኩል ሰፋፊ ዝግጅቶችን አድርገው ለሁሉም ለዓለም መንግስታት ሁሉ ያሳወቁበት ሁኔታ ነው ያለውና ከዚህ አንጻር በቅድመ ዝግጅትም የተዘጋጁበት ወደ 19 መስሪያ ቤቶች ለዚህ ዝግጅት የተሳተፉበት ሁኔታ ነው ያለው። አፈጻጸሙስ ምንድን ነው? አፈጻጸሙ እንግዲህ ይሄ አዋጁ የሚያጠቃልላቸው የምህረት አዋጁ አንደኛ በሐጅ የመጣ በዑምራ የመጣ በትራንዚት የመጣ እንደዚሁም ደግሞ በጉብኝት የመጣ እነዚህን የውጭ ሀገር ዜጎቹን ቀጥታ የገቡበት አገሪቱ ወደ ሳውዲ አረቢያ የገቡበት ገቡ የሚል ቁጥር ካላቸው እሱም ቁጥር ይዘው ሂደው ሌላ ኢሚግሬሽን መሄድ ሳያስፈልግ ኤርፖርት ሂደው እዛው የመውጫ አሻራቸውን ሰጥተው ትኬት ቆርጠው የሚወጡበት ነው። ሌላው ሳውዲ አረቢያ ውስጥ የሚኖሩ የውጭ አገር ዜጎች በህጋዊ መንገድ ገብተው ግን ከአሰሪዎቻቸው የጠፉ ራናዌይ የሚባሉ እነሱንም ያጠቃልላል። እነዚህም ደግሞ ከአሰሪዎቻቸው ጋር ያሉትን ኬዞች ካላቸው እዛው እንዲጨርሱ የማመቻቸት ስራዎችን ይሰራሉ። ከዛም አሻራ ሰጥቶ የሚወጣበት ሁኔታ ነው የሚኖረው። ሶስተኛው ደግሞ ድንበር አቋርጦ የገባ የውጭ ሀገር ዜጋን የሚመለከት ነው። ይሄም አንዱ ምሕረት አዋጅ ውስጥ የሚጠቃለል ነው። ሌላው ለሀጅ መጥቶ ደግሞ የቀረ ለሐጅ የጸሎት ስነስርዓት መጥቶ የቀረ የውጭ ዜጋ ካለ እሱም ይሄን አዋጅ ይመለከተዋል። ስለዚህ አፈጻጸሙ ምንድን ነው? እዛ የሚገኙ የውጭ ሚስዮኖች የውጭ ሀገር ሚስዮኖች የጉዞ ሰነድ ለዜጎቻቸው ይሰጣሉ። ከዛ አንጻር ወደ ሳውዲ ኢሚግሬሽን ይሄዳሉ። ኢሚግሬሽን ከሄዱ በኋላ የመውጫ ቪዛ የሚያገኙበት በዚህም ሂደትም እንግዲህ የጉዳይ ያላቸው ከአሰሪዎቻቸው ጋር ከትራፊክ ጋር የትራፊክ ጥሰት እንትን ያደረጉ ዜጎች ካሉ ጉዳዮቻቸው መጀመሪያ ጨርሰው ከዛ የመውጫ ቪዛ የሚሰጥበት ሂደት ነው ያለው። ስለዚህ በዚህ ምሕረት አዋጅ ውስጥ በአብዛኛው ይሄ የሚጠቃለል ነው። የእስረኞች ጉዳይ በፍርድ ሂደታቸው ያላለቁ አካላቶች በዚህ አይመለከታቸውም። አይ መለከታቸውም እዛው አካባቢ የሚሰሩትና ስራ ፍቃድ ላይ ያላቸው ነው። አዎ፣ አይመለከታቸውም። ሌላው የመኖሪያ ፍቃድና የስራ ፍቃድ ያላቸው የውጭ አገር ዜጎች ይሄ የምህረት አዋጁ አይ አይመለከታቸውም። ስለዚህ አዋጁ ያስቀመጠው ምንድን ነው? በዚህ ዘጠና ቀናት ውስጥ ያለምንም ቅጣት እስራትና እንግልት ሳይዳረጉ በሰላም ወደ አገራቸው የውጭ ዜጎቹ እንዲወጡ ነው በዚህ ልዩ የምህረት አዋጅ ተጠቅሞ። ይሄ ካልሆነ ግን ከዘጠና ቀናት በኋላ ማንኛውም የስራና የመኖሪያ ፍቃድ የሌላቸው የውጭ ዜጎችን ያስጠለለ፣ ያስጠጋ፣ እነሱን ከቦታ ቦታ በመኪና ያዘዋዘረ፣ ስራ የሰጠ ያለ የውጭ ዜጋ ያው የሚቀጡበት የአሰራር ስርዓት ዘርግቷል። በተጨማሪም ዜጎቻቸውም እንደዚሁ የውጭን ዜጋ ያሰሩ በሕገወጥ መንገድ ያሰሩ፣ ያስጠለሉ፣ ያቆዩ እነሱም የሚቀጡበትን አሰራር ነው የፈጁት እና በሳውዲ በኩል በሚዲያዎቻቸው በቴሌቪዥን በሬዲዮ ይህንን አዋጅ ሁሉ እያስተማሩ ነው ያሉት። በስልክ መሴጅም ቴክስትም ሰው ከዚህ ጥንቃቄ እንዲወስድ እያደረጉ ያሉበት ሂደት ነው ያለው። ጥሩ አምባሳደር፣ አሁን በተለይ በዘጠና ቀናት ውስጥ እንደዚህ አይነት ነገር ካልተፈጸሙ የተለያዩ ቅጣቶች እንዳሉ ገልጸውልናል እና አሁን ታዲያ የዚህን የኢትዮጵያ ዜጎች ለማስወጣት ያለው ደረጃ ምን ይመስላል? በምን ደረጃ ይገኛል? ዜጎቹን ከ የኢትዮጵያ ዜጎች ለማስወጣት አሁን እንግዲህ መንግስታችን ይህንን ምህረት አዋጅ ከወጣ ጀምሮ ሰፊ ዝግጅት ያደረግንበት ሂደት ነው ያለው። ከዚህ አንጻር በእኛ በሪያድ ኤምባሲያችንም ሆነ በጅዳ ቆንስል ጀኔራል ጽህፈት ቤታችንን በኩል አጠቃላይ የእቅድ የጨረስንበት አሰራራችን፣ አደረጃጀታችንን፣ የሰው ኃይልና ሎጂስቲክ ያቀድንበት ሁኔታ ነው ያለው። ከዚህ አንጻር አሁንም በእኛ በኩል በተለይ ይሄን የምህረት አዋጅ ለዜጎቻችን በትክክል ግንዛቤ በመፍጠር ሰፋፊ ስራዎች በፌስቡክም ካሉት ከኮሚኒቲ ከልማት ማህበራቶች ሁለቱም ጂዳም ሪያድም ያሉ ዓለም አቀፍ ትምህርት ቤቶቻችን እንደዚሁም ደግሞ የተለያዩ ታዋቂ ግለሰቦች፣ የሃይማኖት አባቶች፣ የሴቶች የወጣቶች አደረጃጀቶችን በመጠቀም የቀስቀሳና የትምህርት ስራዎችን እየሰራን ያለ ነው ዜጎቻችን እንዲወስኑ ወስነው እንዲወጡ የማድረግ ስራዎችን እየሰራን ያለን። ምናልባት የጀመሩ አሉ እንደ መውጣት አሁን የጀመሩ አሉ። አሁን በተለይ በጅዳም በሳውዲ ሪያድም በኩል እንደዚሁም በደማምም የኢትዮጵያ አየር መንገድ በሶስቱም ቦታ ላይ ነው የሚበራው። ስለዚህ ዜጎቻችን አሁን ከእኛ የጉዞ ሰነድ ይወስዳሉ፣ ከሳውዲ ወገን ደግሞ የመውጫ ቪዛ እያገኙ እየወጡ ያሉበት ሂደት ነው ያለው እና ይሄ ስናየው መውጣት ጀምሯል ብለን መውሰድ እንችላለን። አምባሳደር አሁን ምናልባት አጠራርገው እንዲገልጹ የፈለጉት አሁን በአዋጁ ከቀረጥ ነጻ የወጡ ከቀረጥ እድል የወጡ ከቀረጥ ነጻ ይፋ ያደረጋቸው የሚያካትታቸው እቃዎች አሉ እና ምንድን ናቸው ንብረቶቹ? ምናልባት መልካም፣ ይሄ ይሄ ጥያቄ እንግዲህ በብዛት የእኛ ህዝብ ሲጠይቀው የነበረ ጥያቄ ነው። መንግስታችንን ይህንን ግምት ውስጥ በማድረግ ሳውዲ አረቢያ ውስጥ የስራና የመኖሪያ ፈቃድ ሳይኖራቸው ያሉ ዜጎች እንደዚሁም ኑሯቸው ደግሞ የተበላሸባቸው ዜጎች በምሕረት አዋጅ ውስጥ የሚታቀፉት ተመላሾችን ለማበረታታት ይህንን የቤት መገልገያ ቁሳቁሶቻቸውን ከቀረጥ ነጻ ያደረገበት ሂደት ነው ያለው። ይሄ ቴሌቪዥን ዴክ፣ ምክንያቱም እዚያ አካባቢ ያለውን ህዝብ የሚጠቀመው በኤሌክትሪክ ነው። ይሄ የኦቨን አለ፣ የላውንደሪ ማሽን አለ፣ የኤሌክትሮኒክስ እንትኖች አሉ አልባሳቶች አሉ። የራሳቸው ለአንድ ግለሰብ የሚለብሱት አልባሳቶች አሉና እነዚህን ለቤት መገልገያ የሚጠቀሙበት ሂደት ነው ያለውና ይሄ አንዱ መንግስት እያደረገ ያለ ነው ድጋፍ ነው። ስለዚህ መንግስታችንም ልኡኳንም ወደ ሳውዲ አረቢያ ልኮ እነዚህን በቅርብ ጅዳንም ሪያድንም ለመደገፍ ሰፋፊ ድጋፍ ነው የሰጠው። በክቡር የውጭ ጉዳይ ምክትል ሚኒስትሩ የሚመራ ዴሌጌሽን እዛ መጥቶ ነበር። ከሳውዲ ወገንም ጋር ከኢትዮጵያ ማህበረሰብም ጋር ከኤምባሲዎቻችንም ጋር ሰፋፊ ውይይቶችን የተደረገበት ሂደት ነው ያለው። ስለዚህ በእኔ በኩል ማስተላለፍ የምፈልገው መልእክት ሶስት ለሶስት አካላቶች ነው። አንዱ የምህረት አዋጁ የሚመለከታቸው በሳውዲ አረቢያ ውስጥ የመኖሪያና የስራ ፈቃድ የሌላቸው ዜጎቻችን ይሄ የምህረት አዋጅ ውስጥ እንዲጠቀሙ ዛሬ 23 ቀን አልፏል። ከዘጠና ቀናቱ ሀ ቀን አልፏል። በየቀኗ እየቆጠረችብን ያለው እና ይሄን በፍጥነት ኤምባሲው በአመቻቸው በሪያድ በደማም በቡሬዳ እና በወደዳዋ ስር፣ ሌላው ደግሞ ጅዳና አካባቢ በሚሸፍነው መካ ላይ፣ ጂዛን ላይ፣ መዲና ላይ፣ ጅዳ ዋና ከተማ ጽህፈት ቤቱ ላይ እንደዚሁም ደግሞ ከሚሽ ሚሸት ላይ

የጉዞ ሰነድ የምንሰጥበት ቦታዎች አሉ እና እዛ ላይ ቶሎ ወስነው ያንን ጉዞ ሰነዶችን ይዘው ወደ ሳውዲ ኢሚግሬሽን በመሄድ በፍጥነት የመውጫ ቪዛ እያስመቱ እንዲወጡ ነው እኛ እየመከርን ያለ ነው። እዚህ ሀገራቸው ትልቅ የስራ እድልና ትልቅ መልካም አጋጣሚ እንዳለ ማስመር ያስፈልጋል። ከዚህ አንጻር ውሳኔውን የእያንዳንዱ የግለሰብ ስለሆነ በዚህ ደረጃ እንዲወስኑ ስለዚህ እነሱን እንለምናቸዋለን። በዚህ ደረጃ ላይ ቶሎ ወደ ሀገራቸው እንዲመለሱ እናሳስባለን። ሁለተኛው ሳውዲ አረቢያ ውስጥ የሚኖሩ የህጋዊ የስራና የመኖሪያ ፈቃድ ያላቸው ዜጎቻችን በነዚህ ሂደት እነዚህ ህገወጥ የተባሉ ወይም ደግሞ የስራና የመኖራ ፈቃድ የሌላቸው ዜጎቻችንን በማስተባበር በመቀስቀስ በማሳመን እንዲወስኑ ወደ ሀገራቸው በሰላም በተሰጠው ምረት አዋጅ ውስጥ እንዲሄዱ በማድረግ ይህን ከምረት አዋጁ በኋላ ሊመጣ የሚችለውን ሊከሰት የሚችለውን እነዚህን ዜጎች ያስጠለለ ያኖረ፣ ትራንስፖርት የወሰረ እነዚህ ህጋዊ ፍቃድ ያላቸው እኛም ዜጎች እንዳይቀጡ፣ እነሱም ችግር ላይ እንዳይወድቁ ከወዲሁ መንግስት እየሰራ ካለው ስራ ጋር አብሮ እንዲሰሩ በዚህ አጋጣሚ ጥሪ እናስተላለፋለሁ። በሶስተኛ ደረጃ እዚህ አገራችን ውስጥ የሚኖሩ የማህበረሰባችን ክፍሎች የእነሱ ልጆች ወንድሞች እህቶች አሉ ለነሱም ማይደውል ሰው የለም እርሻ ስራ ላይ ቢሆንም ግመል ስራ ላይ ጥበቃም ላይ ቢሆንም የቤት ሰራተኛ ብትሆንም በሹፍርና ያለም ቢሆንም ለቤተሰቡ ስለሚደውል እነሱ ልጆቻቸው ይሄ ቅጣት እስራት እና እንግልት ላይ እንዳይዳረጉ ከወዲሁ በሚደውሉበት ሰዓት ይሄ እንዳለ እንዲነግሯቸው እንፈልጋለን። በሌላው ዓለም የሚገኘው የዲያስፖራ ደግሞ ዘመድ ያላቻቸውም በአራተኛ ደረጃ እነሱም ይሄንን ለወገኖቻቸው እንዲያስተምሩ ጥሬን አስተላልፋሉ። በመጨረሻ ሚዲያው የሀገራችን የመንግስትም የግልም ሚዲያ ደግሞ ይሄንን የምህረት አዋጅን ዜጎቻችን በሰላም ወደ ሀገራቸው እንዲመጡ ከማድረግ አንጻር ትምህርትና ቀስቀሳ እንዲያሳውቅ በዚህ አጋጣሚ ጥሬን አስተላልፋለሁ። አመሰግናለሁ። አሚን አብቃድር፣ እዚህ ስቱዲዮ መጥተው ስለሰጡት ማብራሪያ ከልብ አመሰግናለሁ። እኔም አመሰግናለሁ።